በማሙሌ ሊናችሁ ውዲቻ እንግዲህ ዛሬ ደግሞ አብዛኝ ተማሪ በውስጥ የምጠይቅብኝ አብዛኛው ሰው ንባብ ይሰራል፣ ግን ፊደል ማናቅ ልጆች ለፊደል ይሰራል የምላችሁ እንግዲህ ከሀ ጀምሬ እስከ መጨረሻው ድረስ በዚህ መልክ እየላችሁ መጥቻለሁ። ቀለል አርጌ ነው ማስተባችሁ ከግራ ወደ ቀኝ፣ ከቀኝ ወደ ግራ እና ከላይ ወደ ታች፣ ከታች ወደ ላይ አድርጌ ነው ማስተባችሁ። በጥሞና ተከታተሉኝ ማለት ነው። ደብተር እስክሪብቶ ያዙ። ከዚያ ያልገባችሁን ደግሞ መጠየቅ ትችላላችሁ። ኦንላይን ደግሞ ከኔ ጋር መማር የምትፈልጉ በአጭር ቀ በሁለት ወር በሶስት ወር ውስጥ መቻል የምትፈልጉ ተማሪዎች ያ ማለት በግሩፕም በግልም አስተምራለሁ። የምትፈልጉ ተማሪዎች በዚህ ስልክ ቁጥር ይኸው 2519872841 እዚህ ጋር እረስቸዋለሁ። ይኸው 91 ሶሪ፣ ይደብቀዋል ላይ ደግሞ አላቅም። ከላይ ጻፍላችሁ እዚህ ጋር 91 በዚህ ስልክ ቁጥር መደወል ትችላላችሁ። ዋትሳፕ፣ ቴሌግራም እና ኢሞ ላይ ማለት ነው። ከዛ ውጭ አሁን ቀጥታ እናንባቸው። ፈታ ብላችሁ ነው የምትከታተሉኝ። አይገባኝም እኔ እንደዚህ ነኝ ምናምን አይቻልም። ይገባችኋል። ማንም በእናቱ ወደ አልተማረም። ሰውኑ ተከታተሉኝ። ይሄ ሀ ነው። ሀ ሁ ሂ ሃ ሄ ህ ሆ

ባቢ ቡ በ ተ ቱ ቲ ታ ቴ ት ቶ ቶ ት ቴ ታ ቲ ቱ ተ እስከዚህ እስከ ተ ድረስ እያላችሁ መጣሁት ከዚህ በታች ደግሞ ይቀጥላል በዚሁ እስከ መጨረሻው ድረስ ማለት ነው። አሁን ደግሞ ከታች ወደ ላይ ላስነብባችሁ።

ሌ ሄ ሜ ሴ ሬ ሴ ሽ ቤ ቴ ትንሽ የፈጠንኩ ይመስለኛል። ላይ ቲንግ ሰው ግን ዋናው እናንተ ምንድን ነው እነዚህን ፊደላቶች አይታችሁ እየጻፋችሁ አብዛኝ ተማሪ ልንገራችሁ አንድ ሚስጥር፣ ኦንላይን ማይገባችሁ። አሁን ኦንላይን ስትከታተሉ፣ አሁንም ኦንላይን ስለመማር ዩቲዩብ ላይ ስታዩ ሀሳባችሁ ይሰራጫል። ለምሳሌ እኔ እየተከታተላችሁ ሌላ ሰው ታስተፋላችሁ። ለዛ ነው የማይገባችሁ። ነገር ግን አሁን ለምሳሌ በውስጥ ስትማሩ ግን ይለያያል። ቶታሊ ዲፈረንስ ይለያያል። አንደኛ በሰዓት ነው የምትማሩት። ያችን ሰዓታችሁ ጠብቃችሁ ነው የምትገቡት። ስራችሁ እንደም ነው የምትጨርሳችሁ። ወይ ክላስ አለ ይላችሁ ነው የምትገቡት። ሁለተኛ የቤት ስራ ይሰጣል። ሶስተኛ ከፍላችሁ ነው። ይሄን ሁሉ እንትን ስትሉት ትምህርቱ ራሱ ይገባችኋል። ነገር ግን ዩቲዩብ ብቻ የምትመለከቱ ከሆነ ቶሎ አይገባችሁም። ለዛ ነው ወይ አይገባኝ ምናምን ብትሉት እውነት ነው። ዩቲዩብ ብቻ የምትመለከቱ ከሆነ አይገባችሁም ያልናል። ግን በውስጥ የምትማሩ ከሆነ ግን ቶሎ ይገባችሁ። አንደኛ ተማሪዎች ጋር ትውቅ ይኖራል አብራችሁ ማጥናት ይኖራል ምናምን፣ እንደዛ ስታደርጉ በደንብ ይገባችኋል ማለት ነው። ሶስት ስድስተኛ ፊደል ት ብ ቅ ሺ ስ ር ስ ም ህ ል ህ ሰባተኛ ሆ ሎ ሆ ሞ ሶ ሶ ብላችኋል። ከዛ ሮ ሶ ሾ ቆ ቦ ቶ። አሁን ከሃ እስከ የትኛው ነው? ከሃ እስከ ተ ድረስ ቀጥላይ መሰረት ያላችኋል። ይሄኛውን ታውዛላችሁ፣ ይሄንም ትማራላችሁ። ነገር ግን ዛሬ እስከዚህ ድረስ ይበቃችኋል። በጣም ሲበዛ እንትን አይላችሁ። እስቲ ቆይ አንድ ሁለት ቃላት እስቲ መስርትላችሁ፣ ሁለት ቃል ብቻ እዚህ ጋ እስኪ ሃሎ ብለን እስከንጻፍ ሃሎ ሃይ ሆው ሃን ጻፋለሁ። ሎ ጎላ ላርጉ ይሄን ነው አርባ ስምንት ሎ ሎ ስል ለ ሉ ሊ ላ ሌ ኢሊ ሎ ስንት ያገኙት? መጨረሻ ሃሎ ይጽፋል። እሺ ሎሚ ብዬ ልጻፍ ሎ ስል ለቤት መሆኑን አውቃለሁ። ከዛ ለቤት ውስጥ እፈልገዋለሁ። ለ ሉ ሊ አላገኙትም። ላ ሌ ል ሎ ስንታ ያገኙት መጨረሻ ሎ እጽፋለሁ። ሎ ይሄን ከፍ ላርግላችሁና ሎ ሚ ነው ያልኩት። ሚ ደግሞ የመቤት ውስጥ ነው ምፈልገው። ሚን መሙ ሚ ያ ሚ እንደው ፊደሉን እንኳን ባታውቁት ቆጥራችሁ ስልካችሁ ኪቦርድ ላይ ማግኘት ትችላላችሁ። ሱ ሎሚ ብዬ ጻፍኩ። እሺ አሁን ደግሞ ሱሪ ብዬ ልጻፍ። ሱሪ ሰ፣ ሱ ስንተኛ ነው? ሁለተኛ ሱን ጻፍኩ። ሱ ሱሪ ሱ ይህን ከፍል አድርገው። ሱ ሪ፣ ሪ ነው ያልኩት ሪ ስንተኛ ነው? ረጋን ወርዳለን። እዚህ ጋር ረጋን ወርድና ረ፣ ሩ፣ ሪ ስንተኛ ያገኘዋት? ሶስተኛ ሪ ሶሪ ሱ ፍሪ እየጻፍኩ ነው። ከዛ እዚህ ጋር አንድ ቃል ለማስረተላችሁ እስኪ እናንተ የቤት ስራ ልሰጣችሁ። የቤት ስራ እስኪ እናንተ ያዙ። ከዚህ ውስጥ ሚሚ ብላችሁ ጻፉ። ሚሚ በራሳችሁ ውስጥ አሁን መቤት ውስጥ ናችሁ። ሁለት ሚሚ ብላችሁ ጻፉ። አንድ ሁለት ነው ሰጣችሁ። ሚሚ ያዙ፣ አስጀማሪዎች ስለሆናችሁ እሺ፣ ከዛ ሳራ ሳራ። አንደኛ ሚሚ፣ ሁለተኛ ሳራ። ሳራ ደግሞ ሳይብና የሚያምት ነው ታገኙታላችሁ። ሚሚ እና ሳራ ብላችሁ ጻፉ። ሶ መልካም ቀን እመኝላችኋለሁ። በርቱ፣ ትችላላችሁ። አዲስ ተማሪዎች ናችሁ፣ በተለያየ ምክንያት ተስፋ የቆረጣችሁ ምናምን፣ እኔ ጋር ማታችሁ ነው መማር ትችላላችሁ። ይሄን ይመስላል። ስልክ ቁጥር ይሄው እዚህ ያለ ኢሞ፣ ዋትስአፕ ከጠዋቱ አንድ ሰዓት እስከ ምሽቱ ስድስት ሰዓት ከሰኞ እስከ ሰኞ አድርገናል። አሁን ክላሳችንን ከሰኞ እስከ ሰኞ ሜይቢ እሁድን ታርፉ ይሆናል። ቅዳሜም ክላስ ይኖረናል ማለት ነው። ከሰኞ እስከ ሰኞ የእኛ ክላስ ለየት የሚያደርገው አሁን ከዚህ በኋላ ማስታወቂያ የምሰራው ከሰኞ እስከ ሰኞ፣ ምክንያቱም እየረሳችሁ ስለሆነ የጀመራችሁ እስካሁን ጀመራችኋል ከሰኞ እስከ አርብ ነው። ከዚህ በኋላ የምትመጡ ከሰኞ እስከ ሰኞ ነው የምትማሩት ማለት ነው። ይመቻችሁ። በግሩፕ ደግሞ በርከት ብላችሁ ከመጣችሁ ቅናሽ ይኖረዋል ማለት ነው። ቀይን ይመስላል።